ምክንያት ወደ አንድ አመት የሚሆን እኔ እና እሱ እየተለዋወጥን ሰራን። እንግዲህ እንዴት ነው የሚለውም ነገር አለ። እሱ ሰአሊ አይደለም። ሆኖም ግን እኔ የምሰራቸው ስዕሎች ላይ ያይና ግጥም ይጽፋል። እኔ ደግሞ እሱ የጻፈው ግጥም ላይ በሁለት መልክ ተረጉማለሁ። ወይ በግጥም ይሆናል እንደገና ደግሞ በስዕል ይሆናል። ከዛ ይሄም በአጋጣሚ በጣም የተዋጣለት ፕሮጀክት ሆነ። ከዛ ኦፍ ኖት ሚላንድ የታወቀው ኦንላይን እንትናለ ስለኛ ጻፈ እና በተለይ እሱ እኔ ላይ የሰራው ኢንተርቪው ነበር። ጥያቄና መልሶቹ በሙሉ እዛ ላይ ሰፈሩ። ከዛ በኋላ በሁለት ሺ ሶስት ነው ሁለት ሺ፣ በሀያ ሀያ አራት በሀያ ሀያ አራት አንድ ትልቅ ፕሮጀክት ፕሮፖዝ አደረኩኝ። ያ ፕሮፖዛል ትንሽ መጀመሪያ እኔና ኤተልበርት የተገናኘንበትን አይነት ነገር ይመስላል፣ ግን ብዙ ልዩነት አለው ግጥምና ቅድም የላሴ የጠቀስከው አይነት ነው። ግጥምና ቋንቋ ወይም ስነ ግጥምና ስነ ስዕል ሊዋሐድ ይችላል ወይ የሚል አይነት ቲዮሪ ይዤ ተነሳውኝና ፕሮፖዛል ጻፍኩኝ። በዛ ምክንያት የአሜሪካን ዩኒቨርሲቲ ሚዚየም ፕሮፖዛሌን ተቀበለ እና ፕሮጀክቱ ጀመረ። እንግዲህ ኩሬተር የሚባል ነገር አለ። ሰአሊዎቹ ታውቃላችሁ? ሌሎቻችሁም ታውቃላችሁ፣ እርግጠኛ ነኝ። እና ኪሬተር ማን ይሁን የሚለውን ሀሳብ ሲያስቡ ብዙ ጊዜ ኪሬተሮች ሚዚየም ስተዲስ እና አርቲስትሪ ያጠኑ ሰዎች ናቸው። አንዳንድ ጊዜ ከዛ ወጣ ብለው ከሌላ ቲዮሪ መጥተው ትልቅ ኪሬተሪያል ውጤት የሚያመጡ ብዙ ሰዎች አሉ። አሁን የአሜሪካን ዩኒቨርሲቲ ዴቪድ ከፕሊንገርን ይመርጣል ይሄ ሰውዬ ገጣሚ ነው በጣም የታወቀ ነው እዚህ ላይ እንደምታዩት ብዙ ሽልማቶች ያገኘ ሰውዬ ነው ስነ ስዕል ላይም ብዙ የጻፋቸው ግጥሞች አሉ እና በጣም የሚስማማን ሰው ሆኖ ተገኘ እና እሱ ነበረ ኪውሬት ያደረገው የእኛን ሾው ከዛ የምወስዳችሁ እንግዲህ ምንድነው እንዴት ጀመር ነው ያንን የስዕልና የስነ ጥበብ ግንኙነት የሚለው ነገር። ሶስተኛ መልክም ነበረው። ያ ሶስተኛው ረድፍ ደግሞ ሶሻል ሳይንስ ነው። በታሪካችን በዘመናችንም ይሁን ቀድሞ ቀደም ብሎ ያሉ የህብረተሰብ ጉዳዮች እንዴት ሊገለጹ ይችላሉ፣ በስዕልና በግጥም የሚለውንም አብሬ ጨምሬበት ነበር። እና በ2017 አንድ ፕሮጀክት ይዤ ዩጋንዳ ሄጄ ነበረ። ፕሮጀክቱ የሚያተኩረው የሬፊጂ ክራይሲስ ላይ ነበር። ብዙዎቻችሁ ተስታውሳላችሁ 2017 በዓለም ደረጃ በጣም ትልቅ ክራይሲስ የመጣበት ጊዜ ነበረ። የመጨረሻው አይደለም ወይም ደግሞ የመጀመሪያው አልነበረም። በተለይ ደግሞ የሜዲትራኒያን ባህር ውስጥ ያው የእኛም ሰዎች ብዙ ያለቁበት ጉዳይ ነው እና ያንን ነገር ሳነሳ እንደገና ዋሽንግተን ዲሲ ውስጥ ፖለቲክሊ እና ሶሻሊ የሚነሱ ሀሳቦችንም በሀሳቢያ አውጠነጥናለሁ። ማለት እነኝ ሁሉ የአፍሪካ ሬፊጂዎች ለምንድነው ሜዲትራኒያን ድረስ ሄደው ብዙዎቹ ለሞት የሚዳረጉት እና አፍሪካ ውስጥ ለምን አይቆዩም የሚል አንድ ጥያቄ ነበረ። ያንን ነገር ማጣራት ፈለኩ። ምክንያቱም አፍሪካ ውስጥ ለምን አይቆዩም ሲሉ ኡጋንዳን አይነት ቦታ ነው የሚጠቅሱት። ያው ፕሬዚደንት ሙሴቪኒ ትልቅ ስም ያገኘበት አንዱ ትልቁ ፕሮጀክቱ ሰልፍ ሪላይንስ ስትራቴጂ የሚለው ፕሮግራሙ ነበረ። ከአፍሪካ ውስጥ ያሉ ስደተኞቹን ሀገር ውስጥ አስመጥቶ አሲሚሌት እንዲያደርጉ የመሞከር ነገር ነበር እና በዛ ምክንያት ሁለት ቦታዎች ሄድኩኝ። አንደኛው ናኪባል ይባላል፣ አንደኛው ቢዲቪድ ይባላል። ናኪበሊ ወደ ያን ጊዜ ነው የማወራችው በ2017፣ ስልሳ አንድ ሺ ሬፊጂዎች የሚገኙበት ቦታ ነው እና ብዙዎቹ ከሰብ ሳህራ አገሮች የመጡ ናቸው። ኢትዮጵያውያን፣ ኤርትራውያን፣ ሱዳኖች፣ ሱማሌዎች በብዛት የሚገኙበት ካምፕ ነው። ከዛ በዓለም ትልቁ ካምፕ የሚባለው ቢዲቪዲ የሚባለው ቦታ እሄዳለሁኝ እነኚህ ደግሞ ሳውት ሱዳን ስደተኞች የሚኖሩበት ቦታ ነው እና ሁለት መቶ ሰባ ሺህ ሳውት ሱዳን ስደተኞች እዛ ካምፕስ ነበሩ። ከነሱ ውስጥ ብዙዎቹን ብዙዎቹን ስል ከሰላሳ ያነሰ ቁጥር ነው የማወራው። ምክንያቱም በጣም ሪስትሪክሽን ያለበት ቦታ ነው። ሰው ማግኘት አይቻልም እና እነሱን ኢንተርቪው አደርጋለሁ። እንግዲህ ይሄ ሁሉ ሪሰርች ከተደረገ በኋላ ደግሞ ወደ ሙያዬ መግባት አለብኝ። እንዴት ነው ይሄንን ነገር በስዕልና በጽሑፍ እንትን ማለት የምችለው መተርጎም የምችለው የሚል ደግሞ ሌላ ሌየር አለው። ይሄ ስዕል ሁለት ብዙ ነገሮች በውስጡ ይይዛል። አንደኛ ሁለት ትልልቅ የስዕል ዘርፎችን ያገናኛል። ማለት ፔንቲንግ የሚባለው በሁኖሽ የሚሰራ ስራ በጀርባው ዞራችሁ ማታዩት ቀለም የሚያስፈልገው እና ሶስት ጎንኞሽ ስሪ ዳይመንሽናል የሚሉት ሁለቱ ሊቀላቀሉ ይችላሉ ወይ የሚል ደግሞ ሌላ ሀሳብ ሽ ተነስቼ ነበረ እና ይሄ ኢንስቶሌሽን ነው ማለት ዙሪያውን መዞር ትችላላችሁ። ቀለም ያዝናል። የፔይንቲንግ ባህር ያለው በጣም ትልቅ ኢንስቶሌሽን ሰራለሁ። ይሄንን ራሱን ኢንስፓየር ያደረገው እዚህ ላይ ኮት ያደረግኩት ነገር ነው። ዴይሊ ኒውስ ላይ ወጥቶ የነበረ ትሪክልድ ኢንቱ ደስ 150

የሚሆንን ማቴሪያል እንግዲህ ለትርፍ ሲባልም ይሆናል ውሃ እንደሚመጣ አድርጎ መስራት ምን ማለት ነው። እና ያ በጣም በጣም ነው ያስደነገጠኝ። እና የመጀመሪያው ትልቁ ኢንስታሌሽን በ2018 ተሰራ። እነህ እንግዲህ ዲቴሎቹ ናቸው። ያው ትልቅ ስዕል ስለሆነ ህፃን የላይፍ ጃኬትም እንደ ሲምቦል እዛ ውስጥ ገብቷል። ይሄ እንግዲህ እስኬሉን ለማሳየት ነው። ከስዕሉ ጎን እንትን ያልኩት እዚህ ላይ ልብ ስሉ እንደሆነ ከርሰሩ አይታይም። እዚህ ውስጥ ጽሁፎች አሉ፣ የአማርኛም የእንግሊዝኛም ጽሁፍ። እንግዲህ አሁን ወደ ቋንቋ ፍልስፍና ወደሚለው ደግሞ እየወሰደን ነው። ከዛ በኋላ እየቀጠሉ መጡ። እንደዛ አይነት ፊልም ላይ የምሰራቸው ነገሮች ይሄ ከ2023 የተሰራ ይሄም በጣም ትልቅ ትሪ ዳይሜንሽናል ፒስ ነው። ክሮሲንግ ዘ ቦርደርስ ይላል። ቱ ማች ብሉስ ኦን አወር ታንክስ የሚለው ታይትል የተገኘው በኢኤተልበርት ግጥም ነው፣ እና ሴም ታይትል ቱማች ብሉስ ኦናወር ታንክስ የሚል አንድ ግጥም ነበረው። እሱ ያንን ግጥም የጻፈው ለዚህ ስዕል ምላሽ ነው። እኔ ደግሞ እነኝህን የሰራሁት ለእሱ ግጥም ምላሽ ነው። እንደገና ደግሞ በግጥምም በአማርኛ እና በእንግሊዝኛ የጻፍኳቸው አሉ። በኋላ አሰማችኋለሁ። ደ ሎስት ወርድስ በጣም ብዙ ጊዜ ይፈጀብኝ እና ትልቅ ስራ ነው። እንደምታዩት ከዎል እስከ ሲሊንግ ድረስ ይመጣል። ሌላ አዲስ ማቴሪያል ነው ኤክስፕሎር ያደረግኩት። ዲቴሉ አይታይ ይሆናል፣ እንጂ ቴክስቸሮች አሉ። እነኝህ ቴክስቸሮች ከጽሁፍ የመጡ ናቸው። የግዕዝ ስክሪፕት እና የላቲን ስክሪፕት አንድ ላይ አደባ። የጻፍኩት ሳይሆን ስሜት ለመጫር ነው። እንትን ያሉት አንድ ሁለተኛ። ሲምቦሊዝሙ ምንድን ነው? ምንድን ነው ቋንቋ በተለይ ለሬፊውጂ ምንድን ነው የሚለው ነገር ብዙ ያሳስበ የነበረ እና ቋንቋ እንግዲህ አይዴንቲቲ ነው። መጀመሪያ ደግሞ ሉዝ የምናደርገው ነገር ሰው ሀገር ስንሄድ ቋንቋ ነው። ያ ደግሞ ለተለያዩ ነገሮች ይዳርገናል፣ ለዲስክሪሚኔሽንም ጭምር ኤትሴትራ እና የሁለቱን ቋንቋዎች አንድ ላይ ስጽፍ የላቲን እና የግዕዝ ስክሪፕት ያንን ሁኔታ እንዲይዝልኝ ነው። አይዴንቲቲ የሚለው ነገር ኢቨንቹዋሊ እየተበረዘም ሌላ መልክ ይዞም ሊወጣ ይችላል። ለጊዜው ግን ያለው ኢምፓክት በጣም ከባድ ነው። በተለይ ደግሞ አሜሪካን ሀገር ብዙ ዲስከሽን ነበረ። ይሄ በአጠቃላይ ሬፊውጂ የሚመለከት አሁን ደግሞ እንደምታውቁት የባሰ ሆኗል። እና እሱ ሱ ሁሉ የጭንቅላቴ ውስጥ ይገባል ማለት ነው ስራውን በምሰራበት ጊዜ እና ይሄም ዲቴሉን ለማሳየት ነው። ደ ሎስት ወርድስ ሲሪዝ ነው። ደ ሎስት ወርድስ በአዲስ ማቴሪያልም እንደዚህ ቀደም እንዳለው ሰራዋለው እንደገና ደግሞ ኮመን የሆኑ እንትኖች አሉ። ውድከት አርቲስቶቹም በደንብ ታውቃላችሁ። በውድከትም ደግሞ ሰርቻለሁ። የተለየ የህትመት ቴክኒክ ነው። ይሄ በጣም ትልቅ ፔይንቲንግ ነው። ደ ፊውቸር አንፎልዲንግ ነው የሚለው ታይትሉ በተለየ በሀያ ሀያ ዘጠኝ ከዛ በፊት ደግሞ ዘ ሴም ታይትል በጣም ተቀራራቢ አይነት መልክ የነበረው በ2004 አንድ ትንሽ ተስፋ የምትመስል ነገር የአፍሪካ ፖለቲካ ውስጥ እንትን እያለች ነበረ፣ እየተሽከረከረች ነበር። እና ይሄ ነገር ይጸናል፣ በእርግጥ ይሆናል ወይስ ይለወጣል የሚል አይነት ጥያቄም ነበር። ለዚህ ነው ዘ ፊቸር አንፎልዲንግ ያልኩት። እና ይሄም ብዙ ሲምቦሊዝም አለው። እዚህ ጋር የተጠቀለለው ፓርት የግዕዝ ስክሪፕቶች አሉት። አንዳንዶቹ ሚኒንግፉል ናቸው። ለምሳሌ ወደ የት፣ ከየት ምናምን የሚሉ ጥያቄዎች አሉበት እና የዛ አንሰርተንቲ የፈጠረው ነው። ይሄም አንድ ሶስት ሌየሮች አሉት። ትራንስፓረንት ነው። ይሄ ነው። በትልቁ እንደዚህ ነው የሚሆነው። ኦኬ ሌላ ሳይዱ ነው። ኦኬ ፍራግመንት ታይስ ግጥምም አለው። የተነሳው በምን ሀሳብ ነው? በሁለት ሺህ ስምንት ፕሬዚደንት አሁንም እንደገና ፕሬዚዳንት ነው። ያኔ ኤክስ ፕሬዚዳንት እያልኩ ነበር ማወራው ትራምፕን። አሁንም ፕሬዚዳንት ነው እና በ2018 የሜክሲኮ ዩኤስ ቦርደር ላይ የነበረውን ሁኔታ ታስታውሳላችሁ። እና ሕፃናትን ከወላጆቻቸው የለያየበት ሁኔታ እና አንድ የማይጥመኝ ነገር ያወሩ ነበረ ይሄ የሶሻል ሴኪሪቲ ቁጥር እስከ መጨረሻው በቃ የሚያያይዝ ሊንክ አድርገው ሶሴኪሪቲ ሶልቭ ያደርጋል። እናትና ልጅ፣ አባትና ልጅ እንደተለያየ አይቀርም የሚል ነገር ነበረ፣ ግን አይወዝ ዳውትፎ። ያንም በሚመለከት በግጥምም በስዕልም እንትን ብያለው፣ ጽፍ ያለው በኋላ እናነበዋለን። ኦኬ ይሄ ያለ ቦታው ነው የገባው። ግልና ገር ነው መሰለኝ። አት ሳንድ ኦፍ ሜኒ ዋደርስ የሙዚቃ ታይትል ነው። ጄምስ ኒውተን የሚባል ፍሉቲስት አለ። የእሱ የራሱ የአልበሙ ታይትል ነው። አክሪሊክ በጋልቫናይዝድ ሜታል። ይሄም ለየት ያለ ቴክኒክ ነው። ምንም ትልቅ እንትን የለውም ቢሃይንድት፣ ማለቴ ሁሉም ሀሳብ ትልቅ ነው፣ ግን ስለ ሬፊጂ ወይ ስለ ችግር ስለ ስደት አይደለም። ግን የተሰራው ሁለት ሺህ በሀያ ሀያ ነው፣ የኮቪድ ጊዜ ማለት ነው። እና ካትን ላይፍ በእንግሊዘኛ የተተረጎመው ጥጥድሜ የሚለው ግጥም ነው። ቅድም ኤልያስ ስታነሳ የእሷን ግጥሞች ሌሎች የተረጎሙታል አይነት ነገር አልክ። ዘኦሊ ታይም ግጥሜ በሌላ ሰው የተተረጎመው እዛ መጽሐፍ ላይ የክሪስ በኬት እና አለሙ ተበጀ ኮምፓይል ያደረጉት ላይ ይሄንን ግጥም እኔ እና እሱ ሆነን ለመተርጎም ሞከርን። ኢት ዋስ ቨሪ ዲፍክልት የአማርኛውን እንትን ሆልድ አያደርግም እንጂ ሌሎቹን እዛ መጽሐፍ ላይ ያሉ አንድ አራት ስራዎች የእነሱ ፕሮጀክት ስለነበረ እነሱ ተርጉሞታል እኔም ገብቼበታለሁ እንጂ ብዙውን ራሴ ነኝም ተረጉመው ይሄ ከኢትዮጵያ የወጣሁበት ዘመን ነው በዚህ ድምፅ ነው የወጣሁት አሁን እንግዲህ ወደዛ ስራ ከቅርቡ ወደ ኋላ እየሄድን ነው። ለምንድን ነው እዚህ ላይ አልወጣም? ኦኬ እንትኑ ካለቀ በኋላ እዚህ ላይ ኦዲዮዎች ነበሩ፣ ኦዲዮ ክሊፖች እዚህ ላይ አልወጣም። በኋላ ስላይዱን ከጨረስኩ በኋላ እና እንሰማዋለን።